ሰሞኑን የኢትዮጵያ ማህበራዊ መገናኛ ብዙሃን በውዝግብ ማዕበል እየተናጠ ይገኛል። የዚህ ሁሉ መነሻ ደግሞ ድምፃዊ አስገኘው አሽኮ የተናገረውና የበርካቶችን ቀልብ የሳበ የብዙዎችንም ቁጣ የቀሰቀሰው አወዛጋቢ አስተያየት ነው። ይህን ተከትለው የኢትዮጵያ የሕግ ባለሙያ ሴቶች ማህበር በሀገሪቱ የሴቶች መብት ጥበቃ ላይ ግንባር ቀደም ሚና ከሚጫወቱ ተቋማት አንዱ፣ እጅግ ጠንካራ ቃላት ያዘለ መግለጫ በማውጣት ድምፃዊውን በሴቶች ላይ የጥላቻ ንግግር ፈጽመዋል ሲል ከሷል። መግለጫው እንደ ሰደድ እሳት ተቀጣጥሎ፣ የሀገር ካስማ በሚል የሴቶችን ክብር ባወደሰበት ስራው የምናውቀው አስጌ እንዴት እንዲህ አይነት ወቀሳ ሊቀርብበት ቻለ? አስተያየት ውስጥ ምን ነበር? የማህበሩ ክስስ የህግ መሰረት አለው ወይ የሚሉ ጥያቄዎችን በማህበራዊ ድረገጹ አንስቷል። ይህ ጉዳይ የግለሰብን አስተያየት ከመተቸት አልፎ በሀገራችን የሴቶችን መብትና ክብር የማስጠበቅ ሂደትን እንዲሁም የጥላቻ ንግግርን የመከላከል ህጋዊ ማዕቀፎችን የሚፈትን ሆኗል።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 አድርገዋል። የማህበሩ መግለጫ ይህንን አስከፊ እውነታ መነሻ በማድረግ የድምፃዊ ንግግር በቀላሉ የሚታይ እንዳልሆነ ያስረዳል። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑን ባሻገር በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና እንዳላቸው ማህበሩ ያምናል። በመግለጫው ማህበሩ የድምፃዊ ንግግር በፍቅር ያበደች ሴት ካሳየህኝ የማይሞት ሰው አሳይሃለሁ በማለት እንደጠቀሰ እና የአይነቱ አባባል ሴቶችን ሁ ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካና ሴቶች በህገ መንግስቱ የተሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሰ እንደሆነ ይገልጻል። ከዚህ አልፎ ይህ ንግግር በሀገራችን የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዳር 2012 አንቀጽ ሁለት ንዑፅ አንቀጽ ሁለት አራትና ሰባትን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር መሆኑን አጽንኦት ሰጥቶበታል። ስለዚህ በዛሬው ዝግጅታችን የኢትዮጵያ የህግ ባለሙያ ሴቶች ማህበር ያወጣውን ይህንን ሙሉ መግለጫ ከዳር እስከ ዳር እንቀኘዋለን። የድምፃዊ አስገኘው አሽኮ አንቦ ዛጋቢ አስተያየት የተባለው ትክክለኛ ይዘት ምንድን ነው? ማህበሩ ለምን ይህን ያክል ጠንካራ አቋም ሊወስድ ቻለ? ድምፃዊ ከዚህ ቀደም የሀገር ካስማ በተሰኘው ስራው የሴቶችን አጋርነቱን አሳይቷል የተባለለት ስራ ውስጥ ከዚህ ወቅታዊ ክስተት ጋራ እንዴት ይገናዘባል? የተጠቀሱት የህግ አንቀጾችስ ምን ይላሉ? ይህ ጉዳይ በታዋቂ ሰዎች የንግግር ነፃነትና ኃላፊነት፣ እንዲሁም በሴቶች መብትና ጥበቃ ዙሪያ በኢትዮጵያ ውስጥ ምን አይነት ሰፋ ያለ ውይይት ሊያስነሳ ይችላል የሚሉትን አንኳር ነጥቦች በጥልቀት እንመረምራለን። መግለጫው ዛሬ ላይ ያለ ተጠያቂነት የምትታለፍ አንድ ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች ናት ሲል የሚያስቀምጠው ስጋት የሁኔታውን አሳሳቢነት ቁልጭ አድርጎ ያሳያል። እንግዲህ ከሙዚቃው ዓለም ባሻገር ወደ ህግና ማህበራዊ ጉዳዮች መድረክ የተሸጋገረውን የዚህን ውዝግብ ሙሉ ገጽታ አብረን እንፈትሽ። የማህበሩ ጠንካራ መግለጫ፣ የድምፃዊ ምላሽና ሊከተሉ የሚችሉት የህግ ሂደቶችስ ምን ሊሆኑ ይችላሉ? የዚህ ሁሉ መልስ እነሆ ይጀምራል። አብራችሁን ቆዩ። የኢትዮጵያ የህግ ባለሙያ ሴቶች ማህበር ያወጣው መግለጫ በድምፃዊ አስጌ ንዋይ አሽኮላ ያነጣጠረ ቢሆንም መነሻ የሚያደርገውና እንደ አሳሳቢ ጉዳይ የሚቆጥረው በሀገራችን ከጊዜ ወደ ጊዜ እየተባባሰ የመጣውን የሴቶችና የሴት ህጻናት ጥቃት ነው። ማህበሩ በመግለጫው እንዳመለከተው ይህ ጥቃት በብዛት መጨመሩ ብቻ ሳይሆን አይነቱን እየቀያየረና በአፈጻጸሙም እየረቀቀ መምጣቱ ለጉዳዩ አሳሳቢነት አንዱ ማሳያ ነው። ይህ ማለት ጥቃቶቹ ከዚህ ቀደም ከምናውቃቸው አካላዊ ጥቃቶች ባለፈ ስነ ልቦናዊ፣ ኢኮኖሚያዊ እንዲሁም በዲጂታል መድረኮች የሚፈጸሙ የሳይበር ጥቃቶችን እያካተቱ መጥተዋል ማለት ነው። ይህ ሁሉ ሲደመር በሴቶች የዕለት ተዕለት እንቅስቃሴ፣ በማህበራዊ ተሳትፏቸውና በአጠቃላይ በነፃነታቸው ላይ ከባድ ጫና ይፈጥራል። የማህበሩ መግለጫ አብዛኛውን የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው መሆኑን ሲጠቅስ ይሄ ግንዛቤ ክፍተት ጥቃቶችን እንደ ቀላል ነገር መቁጠርና አንዳንዴም ሳናውቀው የጥቃቱ አባባሽ እንድንሆን ሊያደርገን እንደሚችል ያስገነዝባል። በተለይ እንደ ድምፃዊ አስገኘው አሽጎ ያለ ይችላሉ በህዝብ ዘንድ ተሰሚነትና ተቀባይነት ያላቸው ግለሰቦች የሚሰጧቸው አስተያየቶች ከፍተኛ ተጽዕኖ ስላላቸው ለጥቃት መባባስ ጉልህ ሚና ሊኖራቸው እንደሚችል ማህበሩ ያምናል ስለዚህ የማህበሩ መነሻ ስጋት ድምፃዊው የሰጠው አስተያየት ይህንኑ አስቀድሞ የተንሰራፋውን ችግር ሊያባብስና ለሴቶች ተጨማሪ ስነ ልቦና ጫና ሊፈጥር ይችላል የሚል ነው እንግዲህ ወደ ዋናው የውዝግብ መንስኤ ስንመጣ ድምፃዊ አስገኘ አሽኮ በማህበራዊ ሚዲያ ላይ ተናግሯል የተባለው በፍቅር ያበደች ሴት ካሳየህኝ የማይሞት ሰው ለብሰው አሳያለሁ የሚለው አባባል ነው። የህግ ባለሙያ ሴቶች ማህበር ይህንን ንግግር በቀላሉ አያዩም። እንደ ማህበሩ ትንታኔ ይህ አባባል በውስጡ በርካታ ችግሮችን ያዘለ ነው። አንደኛ በፍቅር ያበደች ሴት የሚለው አገላለጽ ሴቶች በፍቅር ሲወድቁ ምክንያታዊነት የጎደላቸው፣ ልክ እንደ እብድ የሚሆኑ፣ ማንኛውንም ነገር ያለማገናዘብ የሚፈጽሙ እንደሆኑ አድርጎ ያስላዋል። ይህ ደግሞ የሴቶችን የማሰብና የማመዛዘን ችሎታ የሚገዳደርና የሚያንኳስስ ነው። ሁለተኛ ካሳየህን አሳየሃለሁ የሚለው አገላለጽ እንዲህ አይነት ሴት ማግኘት የማይቻል እንደሆነና ይህም የማይሞት ሰው ከማግኘት ጋር በማነጻጸር የሴቶችን በፍቅር መውደቅ እጅግ በጣም አልፎ አልፎ የሚከሰት ወይም ፈጽሞ የማይገኝ ክስተት አድርጎ ያቀርባል። ይህም በተዘዋዋሪ ሴቶች ለፍቅር ያላቸውን አመለካከትና ስሜት የሚጠራጠርና ትርጉም የሚያሳጣ ነው። ከሁሉም በላይ ግን ማህበሩ እንደሚያስረዳው የንግግር የተወሰኑ ሴቶችን ሳይሆን ሴት በሚል በአጠቃላይ መፈረጁ የሴቶችን ስብዕና በጅምላ የሚነካ ክብራቸውን የሚያዋር ፍርድ እና በሕገ መንግስቱ የተሰጣቸውን ሰብአዊ ክብራቸውን ተጠብቆ የመኖር መብት የሚጥስ ነው። ማህበሩ ይህ አይነቱ አባባል ሴቶች ላይ እየደረሰ ካለው አካላዊ ኢኮኖሚያዊና ጎጂ ልማዳዊ ድርጊት በተጨማሪ እንዲህ በአደባባይ በቃል የሚፈጸም የስነ ልቦና ጥቃት መሆኑንና ይህንን የሰሙ በርካታ ሴቶችም በእጅጉ እንዳስቆጣ በመግለጫው ላይ አስፍሯል። ጉዳዩን ይበልጥ አሳሳቢ የሚያደርገው ደግሞ የድምጻዊ ተሰሚነትና ተወዳጅነት ይህ አባባል በስፋት እንዲሰራጭና ብዙዎች እንዲቀባበሉት በማድረግ ሴቶች ላይ ለሚደረግ ተጨማሪ ዘለፋና ትችት መነሻ መሆኑን ማህበሩ ይጠቁማል። የኢትዮጵያ የህግ ባለሙያ ሴቶች ማህበር በመግለጫው ላይ ከፍተኛ የሆነ ሐዘኑን የገለጸበት ሌላኛው ምክንያት ደግሞ ድምፃዊ አስገኘው አሽኮ ከዚህ ቀደም በነበረው ተሳትፎ የተለየ ምስል የነበረው መሆኑ ነው። ማህበሩ ድምፃዊው የሀገር ካስማ በተሰኘው ሴቶችን ለማበረታታትና ለማንቃት ታስቦ በተሰራ የህብረ ዝማሪ ላይ በመሳተፍ የሴቶች ጉዳይ እንደሚያገባውና የሴቶች አጋር መሆኑን በተግባር አሳይቷል ብሎ እምነት እንደነበረውና ለዚህም እንደ ተቋም እውቅና ሰጥቶት እንደነበር ያስታውሳል። ይህ ቀድሞ በጎ ተሳትፎና አሁን የተፈጠረው ሁኔታ ከፍተኛ የሆነ ተቃርኖን የፈጠረ ሲሆን ማህበሩም አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል ሲል ይህንን የጠበቀውንና የሆነውን ነገር ልዩነት በሀዘኔታ ገልጿል። ይህ ማለት ማህበሩ ድምፃዊውን እንደ ጠላት ከመቁጠር ይልቅ ከዚህ ቀደም ያሳየውን በጎ ገጽታ በማስታወስ አሁን የፈጸመው ድርጊት ምን ያክል ከሚጠበቀው የወረደ እና ተቋሙንም ያሳዘነ መሆኑ መሆኑ ለማስገንዘብ የፈለገ ይመስላል። ይህ ደግሞ የጉዳዩን ስሜታዊ ገጽታ የሚያሳይ ሲሆን፣ ተስፋ መቁረጥንም የሚያንጸባርቅ ነው። እንግዲህ ይህ ሁሉ ስሜታዊና ማህበራዊ ገጽታ እንዳለ ሆኖ የኢትዮጵያ የህግ ባለሙያ ሴቶች ማህበር ጉዳዩን ወደ ህጋዊ ማዕቀፍ በማስገባት ድምፃዊ የፈጸመው ድርጊት የህግ ተጠያቂነትን ሊያስከትል እንደሚችል አስረግጦ ተናግሯል። ማህበሩ የድምፃዊውን ንግግር በሀገራችን የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከል ና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 የጣሰ መሆኑን በመግለጫው ላይ በግልጽ አስቀምጧል። በተለይም የአዋጁን አንቀጽ 2 ንዑስ አንቀጽ 2 አንቀጽ 4 ና አንቀጽ 7 መጣሳቸውን ጠቅሷል። በመሆኑም ማህበሩ እነዚህን የህግ አንቀጾች በመጥቀስ ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን ሲል በቀጣይ ሊወስዳቸው ያስባቸውን የህግ እርምጃዎች ፍንጭ ሰጥቷል። በህግ ተጠያቂ እንዲሆን የሚሰራ መሆኑን የሚለው አገላለጽ ማህበሩ በራሱ አነሳሽነት ክስ ሊመሰርት ወይንም ለሚመለከታቸው የህግ አስከባሪ አካላት ጥቆማ በማድረግ ጉዳዩ በህግ እንዲታይ ግፊት ሊያደርግ እንደሚችል ያሳያል። ይህ ደግሞ ጉዳዩን ከማህበራዊ ሚዲያ ውዝግብነት አልፎ ወደ ፍርድ ቤት ሊያደርስ የሚችል መሆኑን ያመለክታል። ከዚህም በተጨማሪ ማህበሩ ጉዳዩን ከግለሰቡ ድርጊት ባሻገር በማየት ሰፋ ያለ ማስጠንቀቂያ አስተላልፏል። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት ጥላቻ ነገር ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን የሚለው የማህበሩ መልእክት የችግሩን ስር መስደድና አንድ ንግግር ሰፊ እንድምታ ሊኖረው እንደሚችል ያላቸውን ስጋት ያሳያል። ይህ ማለት አንድ ጊዜ የጥላቻ ንግግር ያለምንም ተጠያቂነት ሲታለፍ ለሌሎች ተመሳሳይ ወይንም የክፉ ንግግሮች መደፋፈርን ይፈጥራል። ቀስ በቀስም በማህበረሰቡ ዘንድ እንደ ተራ ነገር የተቆጠረ ለከፋ አካላዊም ሆነ ስነ ልቦናዊ ጥቃቶች መደላደል ሊሆን ይችላል የሚል ስጋት አላቸው። የማህበራዊ ሚዲያ መድረኮችም የዚህ ስርጭት ዋነኛ መተላለፊያ በመሆናቸው ይዘቶችን በማጣራትና ኃላፊነት በጎደለው መልኩ የሚሰራጩትን በመቆጣጠር ረገድ የራሳቸውን ድርሻ እንዲወጡ ማህበሩ ያሳስባል። ይህ ማስጠንቀቂያ ችግሩ የግለሰብ ብቻ ሳይሆን ስርአታዊ ገጽታ እንዳለውና የሁሉንም ባለድርሻ አካላት ርብርብ እንደሚጠይቅ አመላካች ነው። የማህበሩ መግለጫ የሚደመድመው ሁለት ወሳኝና እርስ በርስ የተያያዙ መልእክቶችን በማስተላለፍ ነው። የመጀመሪያው በሴቶች ላይ የሚፈጸም ጥቃትን መከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው የሚል ነው። ይህ አባባል የሴቶች ጥቃት ችግር የጥቂት የመብት ተሟጋች ቡድኖች ወይም የመንግስት ተቋማት ጉዳይ ብቻ ሳይሆን እያንዳንዱ የማህበረሰብ አባል ሊያስጨንቀውና ሊሰራበት የሚገባ የጋራ አጀንዳ መሆኑን ያሰምርበታል። የህግ ባለሙያ ሴቶች ማህበር ይህንን ሲል በየቤታችን፣ በየስራ ቦታችን፣ በማህበራዊ መስተጋበራችንና በአጠቃላይ በኗኗራችን ውስጥ የሴቶችን ክብርና መብት የሚያከብር ባህል እንዲዳብር እንዲሁም ጥቃትን የሚያበረታቱ አስተሳሰቦችና ድርጊቶችን በጋራ መታገል እንደሚያስፈልግ እያሳሰበ ነው። ይህ ጥሪ በተለይ እንደ ኢትዮጵያ ባሉ ባህላዊና ልማዳዊ አስተሳሰቦች አሁንም ድረስ ጠንካራ ተጽዕኖ በሚያሳድሩባቸው ማህበረሰቦች ውስጥ ከፍተኛ ፋይዳ አለው። ምክንያቱም ብዙዎቹ የሴቶች ጥቃቶች ከእነዚህ ባህላዊ አስተሳሰቦች ጋር የተቆራኙ በመሆናቸው ለውጡም ከእያንዳንዱ ግለሰብ መጀመር እንዳለበት ይጠቁማል። የህግ ማዕቀፎች መኖራቸው ብቻውን በቂ ላይሆን ይችላል። የማህበረሰቡ ንቁ ተሳትፎና የአመለካከት ለውጥ ወሳኝ ነው። ሁለተኛው የማጠቃለያ መልእክት ደግሞ በሴቶች ላይ የሚፈጸም የጥላቻ ንግግርን አጥብቀን እንቃወማለን የሚል የቁርጠኝነት መግለጫ ነው። ይህ አባባል ማህበሩ በድምፃዊው አስገኘው አሽኮ ላይ የወሰደው አቋም የአንድ ጊዜ ክስተት ወይም በድንገት የተነሳ ስሜታዊ ምላሽ ሳይሆን ተቋሙ የጥላቻ ንግግርን በተመለከተ ያለው መርህ ተኮርና የጸና አቋም መገለጫ መሆኑን ያሳያል። አጥብቀን እንቃወማለን የሚለው ሐረግ ወደፊትም ተመሳሳይ የጥላቻ ንግግሮች ሲያጋጥሙ ዝም እንደማይሉና ተገቢውን እርምጃ ለመውሰድ እንደማያመነቱ የሚያስገነዝብ ነው። ይህ ደግሞ ለሌሎች በተለይም በህዝብ ዘንድ ተሰሚነት ላላቸው ግለሰቦች ቃላቶቻቸው የሚያስከትሉትን ውጤት በጥንቃቄ እንዲያጠኑና ከጥላቻ ንግግር እንዲቆጠቡ እንደ ከባድ ማስጠንቀቂያ ሊታይ ይችላል። የህግ ባለሙያ ሴቶች ማህበር ይህንን አቋም በማራመድ በሀገራችን የጥላቻ ንግግርን በመዋጋት ረገድ ግንባር ቀደም ሚና ለመጫወት ያለውን ዝግጅት እያሳየ ነው። እንግዲህ ይህ የድምፃዊ አስገኛው አሽኮ ጉዳይ ከግለሰቡና ከማህበሩ ውዝግብ ባለፈ በኢትዮጵያ የሴቶች መብት ንቅናቄ ላይ ምን አይነት ተጽዕኖ ሊኖረው ይችላል? አንደኛ ይህ ክስተት የሴቶችን መብትና ክብር የሚነኩ ንግግሮችና ድርጊቶች ሲፈጸሙ ዝም ብሎ ማለፍ እንደሌለበትና ተጠያቂነትን ማስፈን እንደሚያስፈልግ የሚያሳይ ጠንካራ መልእክት ያስተላልፋል። የህግ ባለሙያ ሴቶች ማህበር የወሰደው እርምጃ ሌሎች የሴቶች መብት ተሟጋች ድርጅቶችና ግለሰቦችም ድምጻቸውን እንዲያሰሙና ተመሳሳይ ጉዳዮች ሲያጋጥሙ በቆራጥነት እንዲንቀሳቀሱ ሊያበረታታ ይችላል። ሁለተኛ የጥላቻ ንግግር ምን እንደሆነና ምን ያክል ጉዳት ሊያስከትል እንደሚችል በህዝብ ዘንድ ሰፊ ውይይት እንዲፈጠርና ግንዛቤ እንዲጨምር ሊያደርግ ይችላል። ብዙ ሰዎች ቀልድ ወይም የግል አስተያየት ብለው የሚያልፏቸው ንግግሮች እንዴት የጥላቻ ንግግር ሊሆኑ እንደሚችሉና በህግም ሊያስጠይቁ እንደሚችሉ ይህ ክስተት በተጨባጭ ሊያሳይ ይችላል። ሶስተኛ የህግ አስከባሪ አካላትና የፍትህ ስርዓቱ ለእንደዚህ አይነት ጉዳዮች ትኩረት እንዲሰጡና አዋጅ ቁጥር 1185 ህዝባር 2012ን በአግባቡ እንዲያስፈጽሙ ግፊት ሊፈጥር ይችላል። የማህበሩ በህግ ተጠያቂ እንዲሆን የሚሰራ መሆኑን የሚለው መግለጫ የህግ ስርዓቱ ለዚህ ጥሪ ምን አይነት ምላሽ እንደሚሰጥ በጉጉት እንዲጠበቅ ያደርጋል። በሌላ በኩል ይህ ጉዳይ በህግ የበላይነት ላይም የራሱን አንድምታ አለው። በኢትዮጵያ የጥላቻ ንግግርን ለመቆጣጠር የወጣው አዋጅ በተግባር ምን ያክል እየሰራ እንደሆነ ለመገምገም ይህ ክስተት እንደ መለኪያ ሆኖ ሊያገለግል ይችላል። አዋጁ የወጣው መልካም አላማ ኖሮት ቢሆንም በተግባር መሬት ላይ ወርዶ ውጤታማ በሆነ መንገድ እየተተከበረ ካልሆነ የህግ የበላይነትን ጥያቄ ውስጥ ይከታል። የሕግ ባለሙያ ሴቶች ማህበር የጀመረው ይህ እንቅስቃሴ የአዋጁን አፈጻጸም በተመለከተ ያሉ ክፍተቶችንና ጥንካሬዎችን ሊያሳይ ይችላል። የፍትህ ስርዓቱ ለዚህ ጉዳይ የሚሰጠው ምላሽ ህጉ ለሁሉም እኩል ተፈጻሚ መሆኑን ወይም አለመሆኑን እንዲሁም የሴቶችን መብት ለማስከበር ያለውን ቁርጠኝነት በተወሰነ ደረጃ ሊያመለክት ይችላል። ይህ ክስተት በሀገራችን የህግ ማሻሻያና አተገባበር ዙሪያ ለሚደረጉ ውይይቶች ተጨማሪ ግብዓት ሊሆንም ይችላል። ይህ ክስተት ሌሎች ታዋቂ ሰዎችስ ምን አይነት መልእክት ያስተላልፋል? የታዋቂ ሰዎች ድምጽ በማህበረሰቡ ላይ ያለው ተጽዕኖ ከፍተኛ መሆኑ አያጠያይቅም። በሚሊዮኖች የሚቆጠሩ ተከታዮች ስላሏቸው የሚናገሩት እያንዳንዱ ቃል ሰፊ መዳረሻ አለው። ይህ ተጽዕኖ ትልቅ ኃላፊነትንም ይዞ ይመጣል። የድም ጣቢ ያስገኘው አሽኮ ጉዳይ ሌሎች ታዋቂ ሰዎች በማህበራዊ ሚዲያም ሆነ በሌሎች መድረኮች በሚሰጧቸው አስተያየቶች ላይ የበለጠ ጥንቃቄ እንዲያደርጉ ቃላቶቻቸው የሌሎችን ክብር የማይነኩና ለጥላቻ የማያነሳሱ መሆናቸውን እንዲያረጋግጡ ትልቅ ማሳሰቢያ ሊሆን ይችላል። የንግግር ነጻነት ያለ ገደብ የሚመጣ መብት ሳይሆን የሌሎችን መብትና ክብር የማያጣብብ መሆን እንዳለበት ይህ ክስተት ያስገነዝባል። ታዋቂ ሰዎች የህዝብ አርአያ እንደመሆናቸው መጠን ገንቢና አንድነትን የሚያጠናክሩ መልእክቶችን የማስተላለፍ ማህበራዊ ግዴታ አለባቸው። የህግ ባለሙያ ሴቶች ማህበር የጀመረው ይህ እንቅስቃሴ ምን ያክል ውጤታማ ሊሆን ይችላል የሚለው ጥያቄ ደግሞ በበርካታ ነገሮች ላይ የተመሰረተ ይሆናል። አንደኛ፣ የማህበሩ ጽናትና ክትትል ወሳኝ ነው። መግለጫ ማውጣት አንድ ነገር ሲሆን፣ ጉዳዩ በህግ ተገቢውን ፍጻሜ እንዲያገኝ ያለመታከት መስራት ደግሞ ሌላ ነገር ነው። ሁለተኛ፣ የሌሎች የሲቪክ ማህበራት፣ የመገናኛ ብዙሀንና የህዝቡ ድጋፍ ያስፈልጋል። ጉዳዩ አንድ ተቋም ብቻ ሳይሆን የጋራ አጀንዳ ሲሆን ተጽዕኖውንም የዛን ያክል ከፍ ይላል። ሶስተኛ የህግ አስከባሪና የፍትህ አካላት ለጉዳዩ የሚሰጡት ምላሽና ትብብር የውጤታማነቱ ዋነኛ መለኪያ ይሆናል። አራተኛ ድምጻዊ አስገኘው አሽኮ ራሱ ለቀረበበት ወቀሳና ክስ ምን አይነት ምላሽ እንደሚሰጥና ከድርጊቱ ለመታረም ፈቃደኛ መሆን አለመሆኑንም የጉዳዩ መዳረሻ ሊወስን ይችላል። ይቅርታ መጠየቅ ከተቻለም የማስተካከያ እርምጃዎችን መውሰድ የችግሩን ክብደት ሊቀንስና ለበጎ እርቅ በር ሊከፍት ይችላል። የኢትዮጵያ የህግ ባለሙያ ሴቶች ማህበር በድምጻዊ አስገኘው አሽኮ ላይ ያወጣው መግለጫ አንድን ግለሰብ ከመክሰስ ባለፈ በኢትዮጵያ ውስጥ የሴቶችን መብትና ክብር የማስጠበቅ የጥላቻ ንግግርን የመዋጋትና የህግ የበላይነትን የማረጋገጥ አስፈላጊነትን ያጎላ ክስተት ነው። ይህ ክስተት ሁላችንም የምንናገራቸው ቃላትና በምናደርጋቸው ድርጊቶች ውስጥ የሌሎችን ክብርና መብት የመጠበቅ ኃላፊነት እንዳለብን ያስታውሰናል። በቀጣይ ቀናትና ሳምንታት የዚህን ጉዳይ መዳረሻ በቅርበት የምንከታተል ይሆናል። የህግ ሂደቶቹ ምን እንደሚመስሉ የህዝቡና የሚመለከታቸው አካላት ምላሽ ምን እንደሚሆን፣ እንዲሁም ይህ ክስተት በኢትዮጵያ ማህበረሰብ ውስጥ ስለሚያስነሳቸው ሰፋፊ ውይይቶች ትኩረታችንን አድርገን የምናቀርብላችሁ ይሆናል። የሴቶች መብት የሰብአዊ መብት አካል ነውና ይህንን ጉዳይ በጥብቅ መመርመራችን እንቀጥላለን።